ይህ 120 ዓመታትን ያስቆጠረው ታሪካዊው ኪነ ህንፃ በዳግማዊ አጼ ሚኒሊክ ዘመነ መንግስት የመጀመሪያው የንግድና ውጭ ጉዳይ ሚኒስትር በመሆኑ ያገለገሉ በዲፕሎማሲው ዘርፍ የተጉ አዲስ አበባንም በከንቲባነት ያገለገሉ ጀግና ኢትዮጵያዊው የራስ ቢትወደድ ኃይለ ጊዮርጊስ መኖሪያ ቤት የነበረ ነው። በኋላ ላይ ግን በኢትዮጵያ የመጀመሪያው ማዘጋጃ ቤት፣ በኢጣሊያ ወረራ ወቅት ህዝቡን ለማንቃት ዲስኩር የሚቀርብበት ለዓመታት ደግሞ የፍርድ ችሎት በመሆን አገልግሏል። ብቻ ቤቱ በርካታ ትላልቅ ሀገራዊና ታሪካዊ ተግባራት የተፈጸሙበት በመሆኑ በቅርስነት ተመዝግቧል። እርጅና የተጫጫነው ታሪካዊ ስፍራው ብዙ የቤቱ ክፍል ፈራርሶ ታሪኩን የቆሻሻ ክምር ጋርዶበት ዓመታት ከተቆጠሩ በኋላ በ2012 ዓ ም ለጸሐፊ አዘጋጅ ተዋናይትና ገጣሚ ለሆነችው ዓለምፀሐይ ወዳጆ አዲስ እንድትገለገልበት የከተማ አስተዳደሩ አበርክቶላታል። ለዓመታት በስደት ስትሰራው ለቆየችውና ትሩፋቴ ለምትለው የጣይቱ የባህልና ትምህርት ማዕከል እንዲሆናትም ቦታውን ለአራት ዓመታት ስታድስ ቆይታ እነሆ ለማጠናቀቅ በቅታለች ። ስራው ቀላል አልነበረምና ያሰበችው ተሳክቶ እዚህ በመድረሱ እንኳን ደስ አለሽ ብለናል። እንኳን አብሮ ደሳለን። ይኔ ያንቺም ነው ደስታው። ቦታው በፊት የነበረው ገጽታና አሁን ያለው ለየቅል ነው። ግቢው ከነበረ ሁኔታ አሁን ወዳለው ውብ ስፍራ ይቀየር ይሆን ብለሽ አስበሽ ነበር ወይ ስንል ጠይቀናል። በማድረግ አድርጌ ህልምና እውነቷ ይዤን የመጣሁት ግን እልቁኑ ከተረከብኩት በኋላ ነው። አይሆንም ብዬ ፈራሁት። ተኝቼ ደምኖኜ ነው። አሁን አንድ ነገር ቢደርስ ተረክባ ፈረሰች መባለው እኮ እኔ ነኝ፣ መፍረሱን የሚያውቅ የለም በሚል ለምን አረኩት የሚል ትንሽ ጭንቅና ጥርጣሬ ነበረኝ። በተለይ ውስጡ ገብቼ አየሁት። ሰው መግባት አይችልም። ይሄ ሁሉ ፈርሷል፣ ደረጃ የለውም፣ ማለፍ አይቻልም። በጣም ከፍተኛ ቆሻሻና ሽታ ነበረው። በጣም የተጎዳና የፈረሰ ቤት ስለነበር ይልቁኑ ከተረከብኩት በኋላ ነበር ስጋት ያደረብ እንጂ ስረከቦ ደስ ብሎኝ ነበር የተረከብኩት። በቅርስነት የተመዘገበ ስፍራን ማደስ ቀላል የሚባል አይደለም። ታሪካዊነቱን ሳይለቅ ዘመን ተሻጋሪ እንዲሆንና ዘመኑን እንዲዋጅ ለማስቻል የጣይቱ የባህልና የትምህርት ማዕከል መስራችና የቦርድ አባላትን ጨምሮ በስራው የተሳተፉትን በሙሉ ያደከም እንደነበር ማሰብ አይከብድም። የታየው ውጤትም የተሳካ ነው ለማለት ያስደፍራል። ያንን ዘመን የሚመስል ጥድ እንጨት ማግኘት፣ ያንን ዘመን የሚመስል እቃዎች ማግኘት፣ ቁልፍ፣ መስታወት፣ መስኮት፣ በር። ምክንያቱም በጣም የተጎዱ በሮችን ነበሩ። አሽተን አሳምረን መልሰን ከመስቀል ውጭ አንዳንዶቹ ጭራሽ ምንም ያሌላቸው ነበሩ። ያንን የመሰሉ ነገሮችን ለማስቀመጥ ብዙ ብዙ መከራና ችግር ነው ያየ ነው ግን መጨረሻ ላይ መቼም ይሄ ሁሉ ተሳክቶ ልክ በፈለግነው አይነት መልኩ ሆነ። ይሄው እንዳየሽው አእምሮ ደምቆ አጠናቀነዋል። ቦርዱ ያው ከፍተኛ ኃላፊነት ነው ያለበት። ቅርስን እንደነበረ መልሶ መጠገን ከባድ ኃላፊነት ነው፣ ከባድ ስራ ነው። ቅርሱን በመጠበቅ ኮንትራት የወሰደው ልምድ የነበረው ሰው ስለነበረ እነ ፋሲል ጊዮርጊስ ደግሞ አማካሪ፣ ድርጅቱም እንደዚሁ የቅስ ስለሆነ ጥሩ ፍጻሜ ለመድረስ ችለዋል። ከባድ ስራ ስለሆነ ከባድም ኃላፊነት ላይ ስለሆነ እንደዚህ ተጠናክቦ አየት። መቼም የሚሰጠው ደስታ በቃል ሊነገር አይችልም። ቦታው ባለቤትነቱ ለዓለምፀሐይ ወዳጆ ሆኖ የጣይቱ የባህልና የትምህርት ማዕከል ስራዎችን ለመስራት ያለመ ይሁን እንጂ በእድሳቱ በርካቶች ተሳትፈዋል። በጉልበት፣ በእውቀት፣ በገንዘብ እንዳልኩት ከጡረት ዕድሜ ጀምሮ እኛም ደግሞ በመሰረቱ አመሰገን ናቸው። ያደረግነው ምንድን ነው? እዚጋ ከስራ ይተሹ ይሆናል። ደንበኛ የምስጋና ቦርድ አዘጋጅተን ከትንሽ ፍራንክ እስከ ሚሊዮነር የረዱንን በሙሉ ስማቸውን ጽፈን ድርጅታቸውን ጽፈን ምስጋናም ደግሞ መልሰን መልመድ አለብን በሚል የተሳተፉትን በሙሉ አመስግነናል። አሁን ከተሰራው የበለጠ ደግሞ ወደፊት የሚሰራ ይበልጣል፣ በገንዘብም በድካምም በሁሉም ነገር እና የወደፊቱም ደግሞ ማየትም ያስፈልጋል። ያለፈው ግን በእውነቱ በግለሰቦችም በመንግስትም በከተማው አስተዳደርም ርብርብ ይደርሷል። ለሀገር ትልቅ ነገር እንደተሰራ ነው የሚቆጠር። ዓለም ፀሐይ ወዳጆ 24 ዓመታትን በስደት ስታሳልፍ ኢትዮጵያውያንና ትውልደ ኢትዮጵያውያንን በጥበብ ስታሰባስብና ከአጋሮቿ ጋር ስታስተምር ቆይታለች። በስደት ዓለም ብዙ የጥበብ ስራዎችን ስሰራ ነው የቆየሁት። ላለፉት 24 ዓመታት አብረውኝ እዛ ያሉ የቦርድ አባላትም እዛ ያሉ የኪነጥበብ ልጆቼም እዛ ያለውም ህብረተሰብ እንደዚሁ ጭም አይዞሽታ ስለኖረ ጎን የምደገፈው ምትከሻ ስለነበር ነው 24 ዓመት ያካሄድኩት። በመሀል ፒያሳ የተንጣለለው ኪነ ህንፃው ታሪክንና ጥበብን ለሚወዱ ሰዎች ሁሉ ትልቅ እድልን ያስገኘ ይመስላል። እዚህም ደግሞ እንደገና አሁን በስነ ጽሁፍ በተውኔ ቀላል አይደለም። በዚህ እንዳልኩት የብራና ጽሁፍን ያጠቃልላል፣ የፈትል ስራን ያጠቃልላል፣ የሸክላና እንዲህ አይነት ስራዎችን በሙሉ አካቶ ወደ ሰባት ስምንት ትምህርት ቤቶች ናቸው አሁን ነው የሚጀምረው ከምረቃው ቀጥሎ ኦሬዲ ምዝገባ ጨርሰን የትምህርቱን ተቋማት ፈቃድ እያስተካከልን ሁሉን ነገር አድርገናል። ስለዚህ ወዲያውኑ ይህንን ትምህርት እንዲጀምር የትርኢት ስራውንም እንዲጀምር ይሄ የሚመቸው ሜዳ ለቲያትር፣ ለግጥም፣ ለጥበብ፣ ለማንኛውም የጥበብ ባለቤት እንዲሆን ነው። ጥበበኞችም በቃ የእኔ ቤት ነው ብለው እንዲኖሩበት፣ እንዲሰሩበት ነው የተሰራ የወደፊቱ ስራ በአብዛኛው ጥበቡ ላይ ያተኮረ ስለሚሆን ተስፋ የምናደርገው አርቲስት ዓለምፀሐይ ራሷ ወደዚህ መታደጊያውን እንደምትመራው ነው። ቦርዱ ውስጥ የተለያዩ በፈንድ ሬዚንግ ለወደፊቱ በእውነቱ ከአሁን የበለጠ ገንዘብ ያስፈልገዋል። ቦርዱ ገንዘብ በማሰባሰብ ረገድ፣ አጠቃላይ አመራር በመስጠት ረገድ፣ ንብረቱን በመቆጣጠር እና እቅዱን ሁሉና ፖሊሲውን በማውጣት ረገድ የማይተካ ሚና ይኖረዋል ብዬ አስባል። ጥበብ ቀኑ ውላታል። ይህ በቀድሞ ታሪኩ በርካታ ሀገራዊ ክንውኖችን ያስተናገደ ግቢና መኖሪያ ቤት አሁን ደግሞ በጥበብ ሊቃኝ ተመርቆ ወደ ስራ መግባቱ ተበስሯል። በዚህ ድንቅ ስራ ፋና ሚዲያ ኮርፖሬሽን ከጅማሪው አንስቶ እስካሁን ድረስ የሚዲያ ሽፋን በመስጠት ቀዳሚ እንደነበር የሚታወስ ነው።